እኔ ምለው ማለት ነው ቀያ ብርሻ፣ አንተ ምናገባሽን ጥንገት ትረክ ለእሷ የምትከራከረው ማለት ነው። ምንድነክ ታፍቅር ያፍቅራት ምናገባ ከንተ አይመለከትም እኮ። በዚህ ልክ ለእሷ እንደዚህ መከራከር አይጠበቅብም በአንተ ላይ ማለት ነው። የምታፈቅራት ከሆነ ደግሞ መናገር ነው፣ ከዛ በኋላ ከልጅቷ ህይወት መውጣት ነው። ከሩታዬ ህይወት ማለት ነው። ለምን እዚህ ጋር ሩታዬ ጋር ስትሄድ ሌላ ሰው፣ እዚህ ጋር ስትመጣ ደግሞ ሌላ ሰው መሆን አይጠበቅብም። ሁለት አይነት ሰው መሆን አይጠበቅብንም ማለት ነው። እና ለእሷ ደግሞ መከራከርም፣ በነገራችን ላይ ሩታ ቀረችብን እንጂ አልቀረበባትም። ምክንያቱም ሩታን የመሰለ ጀግና ሴት፣ ሩታን የመሰለ ጠንካራ ሴት ከየትም አታገኝም። ልንገረክሱን በነገራችን ላይ ደሃ ወንድ አግብታችሁ ማለት ነው አብራችሁ አብረን ያልፍልናል ብላችሁ አብራችሁ ካሳለፋችሁለት በኋላ ያሰው ካለፈለት፣ ብር ካገኘ በኋላ እናንተን አይፈልጋችሁም። ብዙ ዋጋ ብትከፍሉለት ራሱ ያን ዋጋ ለእናንተ ያጣጥልባችኋል እንጂ እንትን አይልላችሁም ማለት ነው። እና ይህ ነገር ለማንኛውም ሴት ትምህርት ነው ማለት ነው። አንዳንድ ስራ ነው ስራ ነው እያለን እንወስደዋለን፣ ማለት ነው። ይሄ ግን ስራ አይመስለኝም። ምክንያቱም እንደዚህ በዚህ ልክ አብርሽ በዚህ ልክ ሚስቱ እያለች በዚህ ልክ አራስ ሚስቱ እያለች እሱ በዚህ ልክ ለሷ ወገቡን ሽንጡን ገትሮ መከራከር እንዴት ነው የሚጠበቅበት እንዴ? ባለፈውም ብዙ ሰፕራይዞች ስንጠብቅ በጊዞ ሄደ። ከዛ በኋላ ደግሞ አረ በጣም እኔ ወርቅ ይሁን ነገር በቃ ለየት ያለ ነገር ለሩታ ያደርግላታል ብዬ እሷ ኩላ አንተ ብዙ ዋጋ ከፍላልክ ነበር። በግ አልነበረ የሚገባት የምሬን ነው የአስር ሺህ ብር በግና የሃያ ሺህ ብር በግ አልነበረ የሚገባት። በጣም አሳፋሪ ሰው ነው። አሁን ደግሞ ዛሬ እዚህ ጋር መተክ ለሄርሜላ ሽንጥን ገትረ ትከራከራለህ። ማንም ያፍቅራት አንተ እኮ አይመለከትም። ምን አገባ። ምታፈቅራት ከሆነ ይፋ አድርግና አጨብጭበን እንዳራችሁ ያው እኛ ስለምን ስለምናጭበጭብ ማለት ነው እንዳረ ከአጨብጭበን ማለት ነው ያው አንተ ሆይ ሆይ በሚል በሰው እንትን ስለምትመራ ማለት ነው እና ፍቅረኛም ከሆነች ያፈቀርካትም ከሆነ ንገረን እኛ እናጨብጭብልክ ማለት ነው። ለአንተ ጀግና ብለን እናጨብጭብል አሉ አደል? ጀግና ዝሙት ለሚሰራ ሰው ጀግና መቼም ጀግና አደለም። እኔ ደግሞ ማለት ነው አንተን ምክንያቱም እኔ ዝሙት የሚያስተምር ሰው ጀግና ብዬ አልጠራው። ምን ሰርተክ ለሀገርክ ምን አድርገክ ለወጣት ምን አበርክተክ ነው አንተን እኔ ጀግና ምልክ ማለት ነው። አንዳንድ አላችሁ በአብርሽ አብርሽን ለምደው እንዲምትሉት ምና ምትሉ ማለት ነው። በውስጥ አታውሩኝ፣ እዚህ ጋ ኑና አውሩኝ ማለት ነው። አልለውም ለምን እለዋለሁ እኔ እሱን ጀግና ብዬ ማበረታት ዛሬ የለቀቀውን ምን አገባው እሱ አይመለከተውም እኮ ስለ ሄርሜላ ማለት ሊከላከላት ይችላል ጓደኛው ስለሆነች ግን በዚህ ልክ ሽንጡን ገትሮ ለእሷ መከራከል የለበትም እንዴ እዛ ጋ ሚስተዋለች እኮ ለነገሩ ነብሯ ትነሳለች እኮ አሁን ስትነሳ ደግሞ በአንተ ላይ እኔ ስትጫወትብ ማየት ነው ምንፈልገው ማለት ነው በተራዋ በአንተ ላይ ማለት ነው። እና በነገራችን ላይ በሩታዬ ላይ ይገናል ነገር ማለት ነው። እና ሩታዬ ፈጣሪ ጠብቃት ባለችበት ብቻ ሰላም ትሆን። እኛ እንወዳታለን። ሄርሜላ መጣች ማንም መጣ አይመለከተንም። ከፈለግከው መንዘላዘል ትችላለን። ምክንያቱም ርካሽ ስለሆንኩ በአንተም እሷ ርካሽ ስለሆንኩ